ምናልባት አንድ ላይ ሆነው ሰርተው ያስቀመጡት አርባ ሺህ ሪያል ካለ ችግር የለው፣ የስምምነታቸው ነው የሰሩት ብር ነው ችግር የለው። ግን እሱ ይጃዛ ቤት ቁጭ ብሎ እሱን ስትሰርፍ ቀርማ፣ ምንም እጇ ላይ ምንም የሰራቸው ብር በሌለበት ሁኔታ ፍች ስለጠይቀ ብቻ አስራ አራት ሺህ ሪያል አንጀ ሀያ ሺህ ሪያል አንጀ ማለት ይሄ ዙልም ነው። ይሄም የሆነው ምንድን ነው በብዛት ያው እዚህ አረብ ሀገር ነው የሚሆነው። አረብ ሀገር ምክንያቱም ሴቲቱ ሄዳ ኒካሁል ልታወርድበት ምችል የሸሪዓ ፍርድ ቤት ስለሌለ ግዴታ ያን ብር እየከፈሉ የሚፈቱ ሴቶች አሉ። ወንዶች በዚህ ዙሪያ አላህ ለትፈሩ ይገባል። አላህ Subhanahu Wa Ta'ala ፍች ወንዶች ፈልገው የሚፈቱ ከሆነ

ሀያ ሺ ይሰጥሃታል ለአንተ አስራት ይሰጥሃታል። እንዴ ይሄ ብር እኮ የላትም እኮ እሷ። እንዴት ይሄ ሁሉ ብር ይጠየቃል? የሰጠሃት ብር ካለ ፍች እሷ ስለጠየቀች ሸሪዓውን ጠብቆ የሚኖርህ መብት ይኖራል። ኦለሞችን ጠይቀህ እንደዚህ እንደዚህ እንትን ብያለሁኝ ሰጥቻታለሁኝ፣ አሁን ፍች ጠይቃኛለች፣ ማስመለስ ይችላል ወይ ብለ ጠይቃለች። ችግር የለውም ያ ስትገቡ ሁለት ሺ ሰጥሃት፣ ፍቺ ስትጠይቅ አስራ አራት ሺ በምን ሂሳብ ነው የሚኖረህ? ሀያ ሺ ሪያል በምን ሂሳብ ነው የሚኖረህ? አብራችሁ ያፈራችሁት ሀብት አርባ ሺ ከሰራችሁ ወይም ደግሞ ሀብት ብራችሁን አብራችሁ ልታደርጉ ስምነት ካላችሁ አርባ ሺ ሪያል ካለ ሀያ ሺ ብትጠይቅ ችግር የለውም ሀቅህ ነው። ግን ምንም ብር በሌላት ሁኔታ ብራችሁም አንድ ላይ ባልሆነበት ሁኔታ በትዳር በነበራችሁ በፍቅር በነበራችሁበትም ሰዓት ብዙውን ነገር እሷ እየተሰረፈች እያለ ፍቺ ስጠይቅ ይሄ ሁሉ ብር እንዴት ይጠየቃል? ይሄ ዘልመ፣ ይሄ ስርቆትም ጭምር ነው። ሰው እንዴት እንዴት ያልሰጠውም ብር እንዴት ይጠይቃል?

አሉ ሴቶች ሆና የሆኑ ሴቶች አሉ። በባሎቻቸው ላይ ተጀናጅ ነው፣ ሌላ ወንድ ጋር በሱ ኒካህ ላይ ያለች ፍቺ የሚጠይቁ ሴቶች አሉ። እንደዛ አይነት ባለጌ ሴቶች አሉ። እንደዛ አይነት ሴቶች አላህ ለትፈሩ ይገባል በባል ላይ ሌላ ወንድ ጋ ማውራት ይሄ ኺያና ነው። ይሄ ትልቅ በደል ነው፣ ትልቅ ወንጀል ነው። በዚህም ህልክ ተጋብቶ ወንዱ አልፈታም ቢል ይችላል። ህልክ ያጋባችሁት ማን እናንተ ናችሁ። እንደዚህ አይነቱ ሴቶች አሉ፣ አልፎ አልፎም ቢሆን ማለት ነው፣ ብዙ ባይሆኑም ማለት ነው። ግን መብቷ የሆነ በቃ ትዳሩ አልፈልግም ብላ ሰልችቷ ትዳሩን ሳፈልግ ቀርተ ፍች እየጠየቀች እንደዚህ አይነት ጥያቄ አይጠየቅም። እችም ደግሞ አንተ ባንተ ላይ እንደዚህ አይነት መጥፎ ስራ መስራም ሴት እሷም ቢሆን ላንተ አትሆነህም፣ በቃ ላንተ አትሆነህም። አንተም ጋር ብትኖር ስለማጠቅመህ እሷን አልፈታም ይሄን ያክል ብር አንጫት፣ አላህ የተሻለ ይተካ። ፍች ከጠይቀች ካልፈለገች መፍታት ነው ያለብህ ኢንሻአላህ።